ከልብ ወንዳን ሆኖ እኮ ያስታውቋል ውስጥሽ ላይ ሆኖ ተቃጠለ ፍቅር እንዳለ ያስታውቅልሻል። ዓይንሽ ይናገራል ክብሬን ክብሬን እያዋረድሽኝ ያለሽው አ ሽ የባሰው መጣ፣ ጋይስ የባሰው መጣ። ልክ ልካችሁ እየተነጋገራችሁ ነው እንዴ ማርቆሴና ቤዛ ማለት ነው? ተነጋገሩ፣ እውነት ተነጋገሩ። ማን ከማን ያንሳል? ማን ድራማ ሰርቶ ማን ይቀራል? አዎ ተነጋገሩ። ልክ ልካችሁ ማለት ነው። በባለፈው ከአብርሃም እንደ አብርሃምና እንደ ሩታ፣ አሁን አብርሃም እየተጃጅ ያለብን ነው ይሄ ሰሞን ማለት ነው። እንደ አብርሃም ሄርሜ ላይ ቀብረሃት ነው ማለት የእኛ ስድብ መቃብር ከተታት እንዴት፣ ሳይመስለኝ መቃብር ሳይከታት አይቀርም። ውድ ቤተሰቦች እውነት ነው የምላቸው። ሌላማ አጠፋም ነበረ? አብርሃም በሰላሙ አይደለም እየተጃጃለብን ያለው። እኔ ደስ ይለኛል። በነገራችን ላይ ፍቅር ፍቅር እየተጫወታችሁ ከሆነ የሰሙን እውነትም እናንተ የሰዎች እነዚህ ሰዎች መቼ ነው ፍቅር ፍቅር የሚጫወቱት ከድራማና ከውሸት መቼ ነው የሚወጡት? ስንል ስንል ፈጣሪ ረዳን መሰለኝ። ውድ ቤተሰቦች፣ እንደው ፈጣሪያቸው አመስግኑ። እውነቴ ነው የምላችሁ። ሁሌ ለቅሶና ሁሌ ትካዜ፣ ሁሌ ጭቅጭቅ ሆዘብለ ምንኩም እናንተ አልጠግብ ባይ ሲተፋ ያድራል እንደተባለ እና ወደ ገደለው እንሄድና ማርቆሴና ቤዛ እንግዲህ ልክ ልካቸው አልተነጋገሩም። አፍሽም እንድትከፍችብኝ ያደረገሽ ማን ነው? ክብርህን ያዋረድ ከአንተ ነህ። ይህ ሰሞኑማ የሚያጣጡፍ ድራማ ተጀምሮልናል። አሰላሙ አለይኩም አራህመቱላ በረካቱ። ውድነት ከበራቸው የቻናሌ ቤተሰቦች እንዲት ናቸው? ሊንዳና ናቸው። ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አቶ አብርሃም እንግዲህ ከትላንት ወዳ ልብስ ይዞ መጥተዋል። ትላንትና ደግሞ ጡጡ ይዞ መጣ። እውነት ነው የምላችሁ። ከዛ ሜላት ደግሞ ምን አለች? ሩታን እያስፈራሯት ነው። ምን ስለሆኑ ነው የሚያስፈራሯት? አለች እሺ እነ ቤዛና ማርቆስ ጋ ሲሄድ ደግሞ ልክ ልካቸው እናንተ እናንተ ሼማ የሚባል ነገር የለም። እንዲ ልክ ልካችሁ ተነጋግራችሁ ከዛ በኋላ ፍቅር በፍቅር ስትሆኑ አታፍሩ። ግን እኮ አብርሃምና ሩታ ራሱ ልክ ልካቸው ተነጋግረው እኮ አብረው ሆነዋል። አብረው አድረዋል። አሁን ራሱ እኮ አብረው እየኖሩ እኮ ከዛ በኋላ አብርሃም ይሄ ሰሞን እየ ለምንድን ነው የሚጃጃልብን፣ ነው የኔ ጥያቄ። ለምንድ ነው እየተጃጃለብን ያለው? የልጅ ሄርሜላ የት ከቷት ነው እች ግንድግር ማለት ነው እች ወስላታ የሆነች ሴትዮ የት አድርጓት ነው እዚህ ጋር እየተጃጃለ ያለው? ይህ ሰሞኑማ ደህና አድርጎ የመከረው ሰው ሳይኖር አይቀርም። ውድ ቤተሰቦች ወይም ደግሞ ች ወስላታ ሴትዮ ወደዛ አድርግ በቃ ተብሎ ሳያባረሩበት አይቀርም። ወይም ደግሞ የእኛ ስድብ ይመስለኛል ልክ ያስገባት። መቼም ልክ አትገባም ርካሽ ሴት፣ መቼም ልክ አትገባም ርካሽ ሴት፣ መቼም ከቆሻሻ ቦታ አትርቅምእና ና እኔ እንዴት እንደሆነ አላውቅም ውድ ቤተሰቦቼ። ግን እሱ አንዴ ልብስ ይዞ ይመጣል፣ አንዴ ጡጡ ይዞ ይመጣል፣ አንዴ ሩታ ትወጅኛለች። የተቃጠለ ፍቅር አለ፣ በሽ ሁለታችሁም የተቃጠለ ፍቅር አለባችሁ። እናቃለን፣ አዎ እናቃለን። ለእኛ ግን ሁሌም ተጣልታችኋል፣ ሁሌም ተጨቃጭቃችኋል፣ ሁሌም ጸበኛ ናችሁ፣ ሁሌም እናንተ ቤት ሰላም የለም፣ ሁሌም እናንተ ቤት ደስታ የለም። እውነት ነው የምልህ። ለተመልካች ስታቀርቡ ግን የራሳችሁ ፍቅር ታጣጡፋላችሁ፣ ትደሰታላችሁ፣ ትስቃላችሁ። በዚህ በኩል ተመልካችን ታጃጅላላችሁ ማለት ነው። እናንተ ጅሎች። እና ውድ ቤተሰቦች ለማንኛውም እንግዲህ እኔ ግራ ገባኝ እኮ። እናንተ በሰላማቸው ነው እነዚህ ልጆቹ የሰሞን እያሉ ያሉት ማለት ይ የአብርሃም እና ሩታ ማለት ነው እየተጃጃሉ ያሉት በሰላም ነው። እንደዚህ ስትሆኑ ያምርባቸዋል። ባይዘ ግን አታስመስሉ ብዙም ማለቴ እንደ ተጣላ ሰው አትሆኑ። ሁሌም ነውር የሚባል ነገር አለ። አዎ እውነቴ ነው የምላችሁ። ግን እኮ እናንተማ ገልጽ አደርጋችሁ እኮ እያሳያችሁ ነው፣ እኛንን አይገባልም ብለን እንጂ። እና ውድ ቤተሰቦቼ ወደ ሌላኛው ታሪክ ልግባና ቤዛና ማርቆስ እንግዲህ ልክ ልካቸው እንኪ ቅመሽ እንካ ቅመስ፣ እንኪ ቅመሽ እንካ ቅመስ። እውነቴ ነው የምላችሁ። ማን ድራማ ሰርቶ ማን ይቀራል? እና ምን ችግር አለው? ማርቆስና ማን ነው ቤዛ ልክ ልካቸው ቢነጋገሩ ስለዚህ ደግ ያደረጋችሁ አሁንን የአይዲያ ልስጣችሁ ማለት ነው። በደንብ አደርጋችሁ ቤዛ በጥፊያ ማርቆስ የምችው ከዛ ነው። ማርቆሴ ደግሞ ምን ታደርጋለህ መሰለህ? ሌላ ሴት ጎትተህ ና። አዎ ሌላ ሴት ወስላታ ሴት ዱርዬ ሴት፣ ልክ አብርሃም እንዳመጣት ያችው ወስላታ ሴትዮ ማለት ነው። ሰዓት ገዛው ብላ አንዴ፣ ደግሞ የወንድም ጓደኛ የሴትም ጓደኛ የለኝም እንዳለች ማለት ነው። ቻለሌ ከስንት ጋር እየተጋደመች። ስለዚህ አንተም እንደዛ ጎትተህብና አሁና ከዛ በኋላ ትታጠባለህ ማርቆስ እውነቴን ነው የምልህ፣ አትተርፍም እዚሁ ለዛውም፣ ቀጭን እና ድጋሚ እናንተ ግን ማለት ነው ውድ ቤተሰቦች፣ እውነት በጣም እኮ ነው የሚሰዳደቡት በጣም ከልክ በላይ ጋይስ። እሱም አላስተረፋትም፣ እሷም አታስተርፈውም። እሷም አላስተ እሱም አላስተረፋትም እሱም እሷም አታስተርፍም ማለት ነው። እና ልክ ልካቸውን መነጋገር ጀመሩ። ደግሞ ይሄ ሰሞን መጥፎ ነገሩ ምን እንደሆነ ታውቃላችሁ? እኔ ጋር የተፈጠረው ዋይፋይ የለም የምሪን ነው ምላችሁ አልተስተካከለም ቤት ቀይረናል እና አልተገጠምም በምን አባቴ ልከታተላቸው አሁን በምን አባቴ ይኸው ስንት ቀን ነው ኔት ሞልቼ እልም አለብኝ ማለት ነው እና አሁንም አናረፋታችሁም እውነት እናንተ ሁለት ልጆች እንደውም የስድብ ድግሪ ጭናችሁ የለም እንዴ እናንተ እኮ ጨዋ ትመስላላችሁ ስትታዩ ማለት ምንም አያውቅም አገር አጥፊ ለምንድን ነው? ምንም አያውቅም። አንገደፊ ደፊ ሀገር አጥፊ አንገት ሀገር አጥፊ ያሉ አንገደፊ ደፊ እኮ ነው የሚመስሉት ሁለቱ ማለት ነው። እሷ ምስኪን እሱ ምስኪን በቃ ድራማ ራሱ አይሰሩም እነዚህ ልጆች። እንደው ማርቆሴ ግን በነገራችን ላይ ቤተሰብ ተንከሴስ ተንከሴስ ድራማ እኳ አይሰራም ነበረ እንደው ማርቆሴ ማለት ነው። ማን ነው ያስያዘ ይስራ ስራ አብርሃም ነው አ አብርሃም መቼም ይህንን ነገር አድርግ፣ ቻናል ይንቀሳቀሳል፣ ስራ እን ወጥረህ ስራ፣ በርታ፣ ጎብዝ፣ ስለዚህ ጥሩ ደረጃ ትደርሳለህ፣ ትዳርህን ትይዛለህ ብሎ ነው ሳ ብሎ ነው። እርግጠኛ ነኝ እኔ የደረስኩበትን ትደርሳላችሁ ያደረኩትን ነገር አድርጉ በጠቅላላ ብሎ ከሚስቶቻችሁ ጋር ነገ የልጆቻችሁ እናት ከሚሆን ጋር ልክ ልካችሁ ትነጋገራላችሁ። ሴቶቹም ደግሞ ባለትዳራችሁ፣ ባህላችሁ ለባላችሁ ነገ የልጃችሁ አባት ለሚሆን ለትዳር አጋራችሁ የሚሆንን ወንድ ልክ ልኩ እንዳቀምሶታላችሁ። ይህት አባቱ በሉት እንደኛ አረብ ሀገር ቁጭ ብላችሁ ሽንት ቤት ከምታጥቡ ማለት ነው። እውነት ሽንት ቤት ለምን አስር ሀያ ዓመት አታጥቡም? አትለወጡም? እዛው ናቸው። ስለዚህ ኢትዮጵያ ውስጥ ያው ዘጠኝ ነው፣ ስድብ ቀዱ አይገባባቸውም ጭንቅላታቸው አይላቸው አናታቸው አይላቸው። ተሰዳደቡ ተቀጣቀጡና ከዛ በኋላ እንትን አግኙ ዶላር አዎ ገን ዶላር አግኙ ማለት ነው። ከዛ በኋላ በቃ ታጧጥፎት አላቸው እኛ እናያለን እንከተላለን። እኛ በጎችን እኔ ደስ ይለኛል ሰው ልክ ልኩ ሲነጋገር። በነገራችን ላይ ግን እኮ የውሸት ነው ልክ ልካቸው የሚነጋገሩት። ጋይስ መጥፎ ነገር ይሄ ነው ማለት ነው ነ ነው ምላቸው እና እኛ ደግሞ እንከታተላለን። እናንተ ዶላር አገኙ ይሄ ነው የሚሻላችሁ፣ በቃ ልክ ልክ መነጋገር። እኔ እንደውም እኔ ራሱ ከአንዱ ጋር ልክ ልኩ ተነጋግሬ ዶላር ባገኝ እኔ ደስ ይለኛል። እንደም እኔ ብሰደብ እንኳን ማለት ማለት የስድብ ነው፣ መላላጥ አይደለም። ከወንድ ጋር ስድብ ከሆነ ችግር የለውም እና እንደነሱ ባገኝ ደስ ይለኝ ነበረ። እና ውድ ቤተሰቦቼ እንግዲህ እንትና ማርቆሴ ምንም አያውቅም፣ አንገደፊ ምስኪን የነበረው ልጅ፣ ልክ ልኳ ነገራች ለቤዛ። ከዛ እሷም ነገረችው፣ ከአንተ ጋር በመሆኔ በጣም ተጸጽቻለሁ አለችው። እሱም ተጸጽቻለሁ አለ። እናንተ ድቁታ ሙላ አመዳ ሙላ ማለት ነው። እናንተ አራት ዩቱበሮች መሀየሞች ልበላችሁ እንጂ ምን መሀየም ናችሁ? እናንተማ ስማርቶች ናችሁ። እውነቴ ነው የምላችሁ አብርሃም እና ሩታ ቤዛ እና ማርቆስ ስማርቶች ናችሁ። እንዴት አደርጋችሁ ህዝብን አጃጅላችሁ ዶላር እንዴት ማግኘት እንዳለባችሁ ጠንቅቃችሁ ታውቃላችሁ። ሸቅሉብን፣ እውነት ሸቅሉብን። እኛ እጅላችሁና ለእኛ ግን ጅል አይደለን። ስማርቶችን ማርቶችን እናውቃለን እኮ እናውቃለን። አውቀን ነው የምንጃጃልላችሁ። እሺ፣ ጅል ያደርጋችሁና ማለት ነው። እና ውድ ቤተሰቦች ልክ ልካቸው ሲነጋገሩ ነበረ። ለማንኛውም እንደ ወይፋይ በተገጠመ የሰሞን ቶሎ እውነቴን ነው የምላችሁ የእነሱ ማድራማ ማለት ስድባቸው ስድባቸው በደንብ አድርጌ ነው መከታተል ያለብኝ። እውነቴ ነው ምላቸው እናንተ እናንተ ምንም አታውቅም። ምስኪን የነበረችን ልጅ ልክ ልኩ ትንገራው እንዴ ለማርቆስ። ማርቆስ ራሷን ገደፍ የሚመስል ለሴት ልጅ ክብር አለው ስንለው የነበር ነው ልጅ ወስዱ ያቅምሳት እንዴ አይዋ አሁን ደግሞ እነዚህ ደግሞ የኛዎቹ ደግሞ አብርሃምና ሩታ ደግሞ ይጃጃላሉ። ፍቅር ፍቅር ያጫውታቸዋል። እና በየቀኑ ሩታን እየጎተ ለማምጣት ጀመረ። እና ይመስለኛል አብርሃም ከሴት ጋር ያው ሴት እና ባልና ሚስት ያልሆነ ሰው ቪዲዮ መሰራት አይችልም፣ መቅረጽ አይቻልም እና ይመስለኛል አብርሃም አባረውበታል አባረውበታል። ማስጠንቀቂያ ተሰጥተው ነው መሰለኝ እና አርፈህ ቁጭ ያልከው ሚስትህን ይዘህና እውነት ነው ብለ ከርቸል እስር ቤት ገብተህ ከምትከርም ሚስትህ ደግሞ አንተ እስር ቤት ገብተህ ከምትወልድ አርፈህ ቁጭ በልና ከሚስት ገቢጡ ስራ ይሻልሃል። አሁን የምልህን ስማ፣ እውነት እኔ የምልህን ስማ እኔ የምላትን ነገር ጠብ አትልም። ይሄ ነው የሚሻልህ ማለት ነው እና ቀን ቀን ሴጣን ማታ ማታ መላእክት ሁን አርፋ ቁጭ ብለ ቀንም ማታም አንድ አይነት መሆን አለበት። ቀንም ማታም ከሚስት ጋር መሆን አለበት። እንደውም ቲክቶክ ሰፈር ራሱ ከእሷ ጋር ፖስት፣ በቃ አለቀ። ከእሷ ጋር እንደዚህ እየያዝክ እየቀለድክ ምናምን ቪዲዮ ልቀቅ እንጂ። ይሄ ምናምን አትበላት፣ ታምጣብን። ያች ይዘዛላች ዘነዘን ግር፣ ግንድ ግር። ለማንኛውም ውድ ቤተሰቦች ይበያላችሁበት፣ ሰላም ሆኖልኝ